የአዲስ አበባ ልኳንዳ ነጋዴዎች ማህበር አባላቶቼ እንዲከፍሉት የሚጠየቁት ግብር አሳስቦኝ አላለም። ማህበሩ በልኳንዳ ቤቶች ላይ የሚጣለው ግምታዊ ግብር ጥናት ላይ የተመሰረተ መሆን እንዳለበት ጠቁሟል። እነግራቸዋል። መንግስታዊው የፋይናንስ ተቋም የኢትዮጵያ ንግድ ባንክ ለመጀመሪያ ጊዜ ከዓለም ባንክ ከፍተኛ መጠን ያለው የገንዘብ ድጋፍ በሚቀጥለው ሳምንት መጀመሪያ ላይ ለመቀበል በዝግጅት ላይ መሆኑ ተጠቆመም። ባንኩ ይህንን ድጋፍ ለማግኘት መንግስት ቦንድ ማውጣትንና የቦርድ ስብጥርን ማስተካከልን ጨምሮ የተወሰኑ ቅድመ ሁኔታዎችን አሟ ተሟልቷል ተብሏል። በዝርዝር ይዘነዋል። ኢትዮጵያ በቴህራን እየተካሄደ ባለው ሶስተኛው የአፍሪካ ኢራን ኢኮኖሚያዊ ኮንፈረንስ በመሳተፍ ላይ ትገኛለች። በኮንፈረንሱ ላይ በኢንዱስትሪ ሚኒስቴር ዴታ ሀሰን ሞአሊን የተመራ የልኡካን ቡድን በመሳተፍ ላይ ይገኛል። አብራችሁን ስትቆዩ የምንነግራችሁ ይሆናል። የሶማሊያ ፌዴራል መንግስት የካቢኔ ማሻሻያ በማድረግ አዲስ የመከላከያ ሚኒስቴር ሾመዋል። ሰሙታላችሁ። እስራኤል የሊባኖስ ዋና ከተማ ቤይሩት ላይ የአየር ጥቃት ፈጸመች። የእስራኤልን ጥቃት ተከትሎ ኢራን እስራኤል ሽብር እየነዛች ነው በሚል ማውገዟም እኒህ እኒህና ሌሎች መረጃዎችን አብራችሁን ስትቆይ የምናደርሳችሁ ይሆናል። ከዜናዎቹ ጋር ዳግም ተገኝ ነኝ። የአዲስ አበባ ከተማ ገቢዎች ቢሮ በልኳንዳ ቤቶች ላይ የሚጥለው ዓመታዊ ግብር አሳሳቢ ደረጃ ላይ መድረሱ ተሰማም። ይህን ያለው የአዲስ አበባ ልኳንዳ ነጋዴዎች ማህበር ነው። የአዲስ አበባ ልኳንዳ ነጋዴዎች ማህበር በየዓመቱ የሚከፍሉት ግብር አሁን ላይ አሳሳቢ ደረጃ ላይ መድረሳቸውን ቅሬታቸውን አሰምተዋል። በልኳንዳ ቤቶች ላይ የሚጣለው ግብር በጣም ከፍተኛ ነው ያለው ማህበሩ በተለይም የቁም እንስሳት ግዢ በሚከናወንበት ጊዜ የሚቀርበው ደረሰኝ ተቀባይነት ባለማግኘቱ በዘርፉ የተሰማሩ ነጋዴዎች ችግር ውስጥ መውደቃቸውን ማህበሩ ገልጿል። በርካታ ልኳንዳ ቤቶች በአመት ከ10 እስከ 15 ሚሊዮን ብር ግብር እንድንከፍል እየተገደድን ነው ሲሉ ማህበሩ ገልጿል። የከተማው ገቢዎች ቢሮ በልኳንዳ ቤቶች ላይ ከመጠን ያለፈ ግምታዊ ግብር ከመጣሉ በፊት ጥናት መደረግ እንዳለበትም ማህበሩ አስታውቋል። ማህበሩ የአባላቱን ቅሬታ ለአዲስ አበባ አስተዳደር ገቢዎች ቢሮ እንዳሳወቀም ገልጿል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በበኩሉ የአዲስ አበባ ልኳንዳ ነጋዴዎች ማህበር አቅርቧል የተባለውን የቅሬታ ደብዳቤ በተመለከተ የደረሰው ነገር እንደሌለ ለሪፖርተር ተናግሯል። መንግስታዊው የፋይናንስ ተቋም የኢትዮጵያ ንግድ ባንክ ለመጀመሪያ ጊዜ ከዓለም ባንክ ከፍተኛ መጠን ያለው የገንዘብ ድጋፍ በሚቀጥለው ሳምንት መጀመሪያ ላይ ለመቀበል በዝግጅት ላይ መሆኑ ተጠቆመም። ካፒታል ኢትዮጵያ እንደዘገበው ተቋሙ ከ650 ሚሊዮን ዶላር በላይ ከተመደበው ገንዘብ ውስጥ ከግማሽ በላይ የሚሆነው ድጋፍ በዚህ ሳምንት የመጀመሪያውን ዙር ዝውውር እንደሚካተት ይጠበቃል ሲልም ገልጿል። ይህ በአፈጻጸም ላይ የተመሰረተ የገንዘብ ድጋፍ የዓለም ባንክ የፋይናንስ ሴክተርን የማጠናከር ፕሮጀክት አካል ሲሆን የኢትዮጵያ ንግድ ባንክ የፋይናንስ አቅሙን እንዲያስ የማሳድግና የኢትዮጵያን ሰፋ ያሉ የኢኮኖሚ ማሻሻያዎች እንዲደግፍ ያለመ ድጋፍ መሆኑንም የመረጃ ምንጮ አክሏል። ባንኩ ይህንን ድጋፍ ለማግኘት መንግስት ቦንድ ማውጣትንና የቦርድ ስብጥርን ማስተካከልን ጨምሮ የተወሰኑ ቅድመ ሁኔታዎችን አሟልቷልም ተብሏል። የሚቀበለው የገንዘብ ድጋፍ በተለይም ባንኩ ቀደም ሲል ለመንግስት የልማት ድርጅቶች ሰጥቷል የተባለው ያልተመለሰ ብድር ምክንያት ያጋጠሙትን የፋይናንስ ተግዳሮቶችን ለማቃለል ትልቅ እገዛ ያደርጋልም ተብሏል። ይህን ተከትለውን ባንኩ በሚቀጥለው ሳምንት ቢያንስ 350 ሚሊዮን ዶላር

ኢትዮጵያ በቴህራን እየተካሄደ ባለው ሶስተኛው የአፍሪካ ኢራን ኢኮኖሚያዊ ኮንፈረንስ በመሳተፍ ላይ ትገኛለች። በኮንፈረንሱ ላይ በኢንዱስትሪ ሚኒስቴር ዴታ ሐሰን ሞአሊን የተመራ የልኡካን ቡድን በመሳተፍ ላይ ይገኛል። የአፍሪካ ኢራን ኢኮኖሚ ኮንፈረንስ በዋናነት በኢራንና በአፍሪካ ሀገራት መካከል ያለውን የኢንዱስትሪ የንግድና፣ የኢንቨስትመንት ትስስር ለማጠናከር አተኩሮ የሚካሄድ መሆኑም ተገልጿል። የኢራን ፕሬዝዳንት ሙሱድ ፔሽኪያን በኮንፈረንሱ መክፈቻ ላይ ባደረጉት ንግግር ኢራን በጤና በንግድ፣ በኢንዱስትሪና በግብርና ያስመዘገበ የተመቹን ስኬት በሚመለከት ልምድ ተሞክሮና ቴክኖሎጂ ለአፍሪካ ሀገራት ለማካፈል ዝግጁ መሆኗም ተገልጿል። በኢራንና በአፍሪካ ሀገራት መካከል ያለውን የንግድ ልውውጥ መጠን በመጪ ዓመት ወደ 10 ቢሊዮን ዶላር ለማድረስ መታቀዱንም በኮንፈረንሱ ላይ ተጠቁሟል። ኮንፈረንሱ በዘይትና ጋዝ፣ ፔትሮኬሚካል፣ ፋርማስቲካልና ኬሚካል ኢንዱስትሪ፣ ማዕድንና ማዕድን ኢንዱስትሪዎች እንዲሁም የግብርናና ኢነርጂ፣ ንግድና ኢንቨስትመንት ላይ አተኩሮ እንደሚካሄድ ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያመላክታል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። የሶማሊያው ፌዴራል መንግስት በአካባቢው የአልሸባብ ሰራዊት መጠናከሩን ተከትሎ የካቢኔ ማሻሻያ አደረገም። ጠቅላይ ሚኒስትር ሐምዛ አብዲ ባሬ ከዚህ ቀደም የውጭ ጉዳይ ሚኒስተር ሆኖ ያገለገሉ የነበሩትን አህመድ ሞአሊም ፊቂን አዲሱ የመከላከያ ሚኒስቴር አድርጎ ሾመዋል። ባሬ ምክትላቸውን አዲሱ የውጭ ጉዳይ ሚኒስትር አድርጎ ለመሾም እያሰቡ መሆኑን ምንጮች ለሲኤንኤን ተናግረዋል። አልሸባብ ከሞቃዲሾ በ50 ኪሎ ሜትር ርቀት ላይ የሚገኙ መንደሮችን ለአጭር ጊዜ በቁጥጥር ስር በማዋል ከተማዋን ኢላማ ሊያደርጋት ይችላል የሚል ስጋትን በአ አካባቢው ተፈጥሮ የነበረ ቢሆንም የሶማሊያ ወታደሮች መልሰው በቁጥጥር ስር አውሏልም ተብሏል። በተመሳሳይ የሹምሽር መረጃ የሶማሊያ መንግስት የብሔራዊ መረጃና ደህንነት ኤጀንሲ ኒሳ ኃላፊ የሆኑትን አብዱላሂ መሐመድ ሳምቦሎሼን ከኃላፊነት እንደሚያሰናብትም ይጠበቃል። የቀድሞ የስለላ ተቋም ጉድለትን ተከትሎ ከስልጣናቸው የተነሱት የቀድሞ ዳይሬክተር ማሃድ ሳላድ ወደ ስራቸው እንዲመለሱ እየታሰቡ ይገኛል ሲል ሲኤንኤን ዘግበዋል። እስራኤል የሊባኖሷ ዋና ከተማ ቤይሩት ላይ የአየር ጥቃት ፈጸመች። የእስራኤልን ጥቃት ተከትሎ ኢራን እስራኤል ሽብር እየዘራች ነው በሚል ማውገዟም ሰምተዋል። በደቡባዊ ቤይሩት ላይ የተሰነዘረው ጥቃት የእስራኤልን ትክክለኛ ባህሪ በግልጽ የሚያሳይን ያለችው ኢራን እንዲህ አይነቱ የወንጀል ድርጊት የሊባኖስ ሕዝብን ከቆመበት ዓላማ አይበግረውም የሚል መግለጫም ሰጥታለች። የሂዝቦላ የፓርላማ አባል ኢብራሂም ሞሳዊ የመንግስታቱ ድርጅት እስራኤልን እንዲያወግዝም ጠይቀዋል። የእስራኤል አየር ጥቃት የሊባኖስን ሉዓላዊነትና ዓለም አቀፍ ሕግን የሚጥስ ነው ብለዋል የፓርላማ አባሉ ገልጿል። የሊባኖስ መንግስት ለተባበሩት መንግስታት ድርጅት ጉዳዩን እንዲያቀርብና የፀጥታው ምክር ቤት በአስቸኳይ ስብሰባ እንዲያደርግ ማስገንዝበዋል። ሄዝቦላህም ትጥቅ እንደማይፈታ ያሳወቁ ሲሆን የቀጠናው ውጥረት መልኩን ሊለውጥ እንደሚችል ግን ዓለም ልትረዳ ይገባል በሚል አስጠንቅቋል። በእስራኤልና በሊባኖስ የሚንቀሳቀሰው የሄዝቦላህ ቡድን መካከል የተቀሰቀሰው ግጭት እያገረሸና መጠነ ሰፊ ጉዳት እያስከተለ ይገኛል ሲል ሲኤንኤን ዘግቧል። በዩክሬን በተደጋጋሚ ስትከሰስ የነበረችው ሰሜን ኮሪያ ወታደሮቿ ሩሲያን ለመደገፍ በጦርነቱ እየተሳተፉ እንደሚገኝ አመነች። ፒዮንግያንግ ይህን ያሳወቀችው የሩሲያ አዛዥ ቫለሪ ጌራሲሞቭ የሰሜን ኮሪያ ወታደሮችን ጀግንነት ካደነቁ ከጥቂት ቀናት በኋላ ሲሆን ይህም ሞስኮ የሰሜን ኮሪያ ወታደሮችን ተሳትፎ በይፋ ለመጀመሪያ ጊዜ ያሳወቀችበት ሆኗል። ከሰሜን ኮሪያ ወደ ሩሲያ ከተላኩት 11 ሺህ ወታደሮች መካከል ቢያንስ 1 ሺህ ያህሉ በሶስት ወራት ውስጥ መገደላቸውን ቢቢሲ ከዚህ ቀደም ዘግቦ የነበረ ሲሆን ወታደሮችን ለማሰማራት የተወሰነው በፒዮንግያንግ እና በሞስኮ መካከል በተደረገው የጋራ መከላከያ ስምምነት መሰረት ነውም ተብሏል። የአገሪቱ መሪ ኪም ጆንግን በበኩላቸው ለፍትህ ሲሉ የተዋጉት በሙሉ ጀግኖችና የእናት ሀገር ክብር ተወካዮች ናቸው ሲሉም ተናግረዋል። ለመግለጫው ምላሽ የሰጠችው አሜሪካ በበኩሏ ሰሜን ኮሪያ ጦርነቱን በማስቀጠሏ ኃላፊነቱን መሸከም አለባት በማለት መውቀሷን ኤፒኒውስ ዘግቧል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሳቱ መረጃዎችን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።